አሰላም አሌይኩም ረህመቱላሂ ወበረከቱ ድንነት የተከበራችሁ አይነት ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አማን ናችሁ? ሁሉ ሰላም እንደሚሆን ተስፋ አደርጋለው። እንዲሁ ክርስቲያኑ ሰላም ሰላም ብያለው። ሰላማችሁ ብዙ ይበልልኝ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነዋ። አለሚን አለሳ የኔ ጋር ሁሉ ሰላም ነው። አልሐምዱሊላህ። ያው አብዛኛውን እኔ ብዶ አልሰራም፣ እየሰራሁም አይደለም። ወጣልኝ እንጃ የሆነ ምድሪ ቤት ውስጥ መቆጣጠሪያም ስላለ ነው እንግዲህ፣ አስፈግጫለሁ ቤት ብቻ እንዲያትቀርጭ እንጂ ስሪ ተብያለሁ። ግን እኔ እንጂ ለምን እንደሆነ አላውቅም። እዚህ ቁንጭላቴ ላይ ስላለ ነው መሰለኝ የሆነ ሙርትሀ አልሆንም። ለምን እንደሆነ አላውቅም ማለት ነው። እና እንዴት ናቸው ሌላ ደህና ናችሁ ወይ አገርም ሰላም እንደሚሆን ተስፋ አደርጋለሁ። ለጊዜው ሰላም ነን፣ ነግም ደህና አላህ ሱብሃነ ተዓላ ሰላም ያደርገዋል ብዬ ተስፋ አደርጋለሁ ማለት ነው። ወንዶች ይሄ እንዴት ነው እንግዲህ ያው እናንተ ምን ትላላችሁ፣ ውስጥ የ13 ዓመት 14 ዓመት ተቀምጣችሁ እንግዲህ ታውቃላችሁ የሳውዲ አረቢያ መንግስት ቃማ መፍቀዱን። እንግዲህ አስቡት የ13 ዓመት ጉልት አስር ሺህ ሪያል ይመጣል። ከዛ አስቡት እንግዲህ አስር ሺህ ሪያል ለጉልት ከፍላችሁ እንደገና ደግሞ 10 ሺህ ነው የሚጠብቃችሁ ሀያ ሺህ ሪያል ወይ ወይኔ ነበላቸው። እንዴት ነው እናንተ የቆያችሁ ሰዎች ማለት ነው? እንዴት ነው ተባብረን ባንክ እንዝረፍ እንዴ? አረ ወይኔ! የመንግስቱንም ባንክ ቢሆን መዝረፋችን አልቀረም ማለት ነው። እርግጥ ይቃማ አይጠቅማል አይጠቅምም ማለት አይደለም። በነገራችሁ ላይ አሁን አንዳንዱ ሰዎች አስራ ሶስት አመት አስራት አመት መኖራችንን ነው የሚያውቁት። ምንም ነገር እንደሌለን አያውቁም። የሚቆጥሩት አመታቱን ነው። አገር ቤቱም ያለው ችግር ይሄ ነው። ልጆቻችንም ቢሆን ቤተሰቦቻችንም ቢሆን ይሄን ያክል አመሰርተሽ እስከ አሁን ያካበትሽ ሁኔ ልታረግ ነው። አስታውሳለሁ አንዴ ያሳደግኩት ትንሽ እየልቻለ። ይቅርታ ሰውዬው ጎጁ ይሄዴ ስለሆነ ነው። ምክንያቱም ሰውዬው እንዲያይሽ ተብያለሁ። አዲስ ስራ ስለሆነ ከባድ ነው ማለት ነው። ለዛ ነው ያኔ ገና ትናንትናን የመጣው። እና ይቅርታ አድርጉልኝ። እሺ ሴትየቱ ያኔ ትናንትና እሷ የሌለበት ነበር እንግዲህ ባል የለኝም ብላ ነው የመጣሁት። ያኔ ባል የለኝም እኔና ልጅ ብቻ አንድ ልጅ ብቻ ነን የምንኖረው ነበር ያለችኝ። እኔ ባሏን ለምን መደበቅ እንደፈለገች አልገባኝም አልኩልሃል። እዚህ ከመጣሁ በኋላ ባል የሚሰራው ደማም ነው አለችኝ። ከዛ እንደገና ትናንትና ድንገት ራሱ ሲገባ በጣም ደንግጬ ነበር። አላየሁትም ነበረ ድንገት ነው ንፍ ሲል ወይኔ ያልኩት ሀራሚ ራሱ የገባሙት ነበር። ተዛ ደውላ ባሌ መጥቷል፣ እሺ ወደዛ፣ ወደዚህ እንደት ያለችኝ። እኔም ከዛች ተጠነቀቅ ነው የምወጣው። ያው ተኝተው ነው የሚሉት። እርግጥ አልሐምዱሊላ እኔ እነሱ ተኝተው ስትነሱ ድረስ አሁን የተነሱት ጽዳት ጠዋት ነው የምጨርሰው እና ከወሬ ሊቀጥል ማለት ነው። እና ይህን መቶ ውድ ሰርተን ያሳደግ ጉዳይ አንድ ጊዜ ያስታውሳለሁ ማለት ነው። የሆነ ነገር ፈልኬ ብሩን አዝጌቸው ነው መሰለኝ። ከዛ ብሩን እዛው ስራ አድርገሽ ምን እየሰራሽበት ነው አትልኪውም? እንዲ ፍራሽ አድርገሽ ልተኝበት ነው እንዲ ያለኝን አስታውሳለሁ። አሁን ድረስ አረሳውም ወላሂ ማለት ነው። እና ሁሉም መቶ ታልቀመሰው የእናንተን እንትል እንትል ሌለው አይችልም፣ ሊረዳችሁ አይችልም። ችግራችሁን የሆናችሁትን ያጋጠማችሁትን ስራ ትፍቶ ስራ ታገኙ። በቃ ብዙ ነገራቶች አሉ ስደት ላይ ስትኖሩ። ይሁንና እኛን የቻለን አላህ ሱብሐነሁ ነው ወተዓላ ነው። የሰው ልጅማ ወዶችዬ ካጣችሁ ምንም አይወዳችሁም፣ ማንም ቢሆን እናታችሁ ብትሆኑ። ወላሂ እላችኋለሁ አስር አመት ሰርቶ ወንድሞች እናትና ቤተሰቦች በሙሉ ቤት ሰራንልም ነው ቦታ አድርገንልሃል ብለው የከዱትን ሳይ ዋለ ራሴ የሚለው ስሜት እኔ ውስጥ አደረ ማለት ነው። እና ማንም ቢሆን አይረዳችሁም ካላ ሱብሐነ ተዓላ በቀር። ስትወርቁም የሚያነሳችሁ አላህ ነው። እኛ አልሐምዱሊላህ ወለከን ሐምድ ወለከን ሽኩር ብለናል። ላማ መስገን አለብን አውቃለሁ። ይሄ ስራ ቋሚ አይደለም። ነገር ግን አላህ ይችን ብያት ብሎ ነው የረገኳት። አላ እስከፈቀደው ድረስ እሰራለሁ፣ አላ በቃ ሲል እወጣለሁ። እርዚቅ እንደዚህ ነው፣ ሀያትም እንደዚህ ነው። እኛ የምንኖረው የተጻፈልንን ብቻ ነው። ሲሳይም ሲሰጠን ካላ ስብሃነ ወታላ ይሄ ለእናንተ ብሎ ለእኛ የምንበላውን ያከል ነው የሚሰጠን። የሰዎችን ሲሳይ ማንም ሰው አይበላውም። አንቺ የምትበይው ወይም አንቺ የምትረግጨው ማንም ሰው ሊረግጠው አይችልም። ከምኛ የሚጠበቀው ግን ዱዓ ማድረግ ብቻ ነው። ወላሂ እውነቴ ነው። እኔ አልሐምዱላ ወለከ አልሐምዱላ ካሽኩር። ታውቃላችሁ፣ ሴት ልጅ አንዴ አንዴ ጥሩ ነው። እኔ ቡዛየሁን በማንጣቴ ምንም የከሰርኩት ነገር የለኝም። ወላሂ እላቸዋለሁኝ። እኔ እንጃ፣ እንዲያውም ዘመድ ሻመት ይኑር ባዲያ ዙሮ ምን ይባል የሚባል አባባል አለ። ባዲያ ያው ባዲያ ነው፣ ሀቂቃ ማለት ነው። ዱጂ ዘመድ ግን ከዚህ ምንድነው ምንም እንትራይልም ወላ እላቸዋለሁ፣ እውነቴን ነው፣ ሀቂቃ ማለት ነው። ዘመድ ያው ዘመድ ነው። ምን ብትጣላ ምን ብትል ዞሮ የወደ ክለታ አያስችለውም። እኔ ዘንድሮ እኔ እንጃ ቡዛየሁን እራሱ እንዴት አድርጌ እንደማመሰግናት እሷን ሳነሳ ምንም እንትን ያልኩ የተማረርኩበት ሰዓት አልነበረም። ደስ ብሎ የኔ አነሳት። ወላሂ እላቸዋለሁ። ግን ጠቀመች ጠቀመች። በቃ ምንም ጎደለብኛ የምለው ነገር የለኝም። ስራ በፈታ በምሻወር ልካ ነው። ምጋዴውንም ካርዱንም ብሩንም ምንእንጃ ከምነግራቸው በላይ የእናቴ ልጅ የአክስቴ ልጅ አመስለኝም የእናቴ ልጅ እንጂ ማለት ነው። እኔ አስር ሁኑን አልኩት። ወላሂ እውነቴ ነው። አስር ምነው ቡዛየው ሁለት ሶስት በሆነች ሊን አልኩት። አሁን ደግሞ አባይ መታለይ ጠለፍ እንሻ አላህ አገር ቤት ከመግባቴ በፊት አስወጣታለሁ ብዬ ተስፋ አደርጋለሁ። አላ ስባነው ታላ ብቻ ደዋ አድርጉልኝ። እሱ ጀሉ ስራ እንዲሰጠኝ ማለት ነው። ዜና ስራ የሻ አምስት ስራ፣ እሱም ደግሞ ነገ ይሳፈሩ፣ ተነጎዳ ይሳፈሩ ማላቀው ነው። ይሁንና እግሬ ገባ እንጂ ተረጋጋሁ ብዬ እንትላለም አላምንም ማለት ነው። ሳውዲ አረቢያ ሁላ ማመንትቻለሁ። እና ውዶች ዬ ምልላችሁ ነው ምንም ሊረዷቸው አይችልም የቃማ አሁን 13 አመት ኖረሽ እንዴት ብር የለሽም? አታሰር ይሞይሉኛል። አንድ አይነት ሰዎች ማለት ነው። ብር ካለኝ እስካሁን እኔ ልጅ ጋር ነበርኩ ማለት ነው። ሀቂቃ ማለት ነው። አላህ የሚወደው ግን ሰው ያንን ልረዳችሁ አይችልም። ቢኖረኝ አይከፋኝም የሚቃማ ሀቂቃ። አሁን ራሱ ቢኖረኝ ለሁለት ወር ለሶስት ወር ልጅን አይቼ ቤቴን ያለበትን ሁኔታ አይቼ አደረጃጅቼ መጣ ነበረ። ነገር ግን ብር የለም። ሀቂቃ እናንተ የሚረዳችሁ የእናንተ ጫማ የለበሰ ችግርን ያጋጠመው የእናንተ ሁኔታ ላይ ያለ ሰው ብቻ ነው ሊረዳችሁ የሚችለው። በተለይ ስራ ላይ ያለ ዘመዳችሁ ካልሆነ ላይም ደግሞ ማንም በሉት አታ ባላችሁ ከእናንተ እንትን የሚልበት የሚሸሽበት ወቅት ሊኖረው ይችላል ማለት ነው። እና አልሐምዱሊላ ኒ አፍያ የጤና የዴና ስለሆነ ደስ ነ ያለኝ ሀቂቃ ማለት ነው። ምን ስራ ብፈታ ስለ ሰው ምንም አይጨንቀኝም። ስለ ሰው ምን ብዬ ልል፣ በሰው የሚባል አባባል አለ። ስለ ሰው ሳይመጨነቅ ያለብህ አንተ መረከዝ ያለበት ስለምሰራው ስራ ና አላህ ጋር ያለ ቆርኝነት ብቻ ነው የሚያስፈልገው። ወዶች ዬ ማለት ነው። ይከፋችኋል፣ ብዙ ነገር ሊሰማችሁ ይችላል። ግን አልሐምድሌላ ወለከን ሐምድ ወለከ ሽኩርና ያልኩትን ይዘንትሮ ማለት ነው። ወላህ ለአት ምላቸዋል አንድ አይደለሁም ከአንድም እንግዲህ ሁለትም ሶስትም ሊሆን ነው ቡዛዬው መታለች ለጥቃ ባዬ መታለች። አልሐምዱላሁ ለከን ሐምድ ዋጋ ያለች ሶስት ሆነናል አራት ድንሆን ነው ማለት ነው። ለላ ምስጋና ይድረሰው እኔ አመሰግነው አላ አላህን እና ቃማ ማሰራቱ ይጠቅማልም። እንደገናም ደግሞ ብዙም አይታየኝም ለምን መሰላችሁ? አሁን ሀያ ሺ አሊያም ደግሞ አስራ ዘጠኝ ሺ ከዛ በላይ ከፍሎ እንደገና ደግሞ የአካቢላችሁ ችግር ቢያመጣ በጣም አስቸጋሪ ነው። አሁን ላይ ሌባ በዝቷል፣ ብዙ ነገሮች አሉ። እራሳችሁን ጠብቆ ይቃማ ስታወጡ ማለት ነው። አትኩረት አድርጎ እርግጥ እች ዱኒያ ብዙ ፈተናዎች አለባት። አቂቃ ሌባው በዝቷል፣ አጭበርባሪው በዝቷል፣ ተንኮለኛው በዝቷል። አላ ከተንኮል ይጠብቃችሁ። ሁሎች ከተንኮል አላህ ይጠብቃችሁ፣ ይጠብቀን። ሰላማችሁ ብዙ ትይበልልኝ ጥሩ አስተባሳሰብ ጥሩ አግል ያላችሁ ላይክ ሰብስክራይብ ሻር አድርጉ። እወዳችኋለሁ። እሺ ሰምታችኋል። ለላ ማሰላማ ደናውኑልኝ ላይክ ሰብስክራይብ አድርጉ። ባይ